አስራ አራተኛው የመላው አፍሪካ የቆዳ የንግድ ትርኢት በአዲስ አበባ ሚሊኒየም አዳራሽ ተከፈተ። በትርኢቱ በቆዳና ቆዳ ውጤቶች የተሰማሩ ተቋማትን ጨምሮ ከ64 በላይ ድርጅቶች በመሳተፍ ምርትና አገልግሎቶቻቸውን እያስተዋወቁ ይገኛሉ። በአውደሪው ላይ የቆዳ ውጤቶችን ይዘው የገቡ አምራቾች የንግድ ትርኢቱ የአፍሪካን የእርስ በርስ የገበያ ትስስር ለማጠናከርና ልምድ ለመለዋወጥ ያግዛል ብለዋል። የቆዳና ቆዳ ውጤቶች የንግድ ትርኢቱ በኢትዮጵያ መካሄድ በዘርፉ ለተሰማሩ ነጋዴዎች አስመጭና ላኪዎች አምራቾች የገበያ ትስስር ለመፍጠር እንደሚያግዝም በመክፈቻው መርሃ ግብር ላይ ተገልጿል። ከንግድ ትርኢቱ ጎን ለጎን በገዥዎችና ሻጮች መካከል የኢንቨስትመንት ጉባኤዎች ይካሄዳሉ መባሉንም ሰምተናል። በማክሮ ኢኮኖሚ ማሻሻያውና በኢትዮጵያ ታምርት ንቅናቄ የማምረቻው ዘርፍ በከፍተኛ ሁኔታ እየተነቃቃ ይገኛል። ምርት አቁሞ የነበሩ በርካታ ኢንዱስትሪዎችም ወደ ማምረት ስራ እየተመለሱ ነው። በ1953 ዓ.ም የተቋቋመውና በኢትዮጵያ የመጀመሪያው የከረሜላ ፋብሪካ ስራ ከጀመሩት ውስጥ የሚጠቀስ ነው። የፋብሪካውን እንቅስቃሴ ሳምሶን ገድሉ እንደዚህ ያዘጋጅቶታል። የብዙዎቻችን የልጅነት ትዝታ ነው ደስታ ከረሜላ። ታዲያ ይህ ደስታ ከረሜላ ከረዥም ጊዜ ከገበያ መጥፋት በኋላ ዳግም ነፍስ ዘርቶ ወደ ገበያው እየመጣ ይገኛል። አሁን የምገኘው ወንጂ ሸዋ ነው። እዚህ ወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላን ዳግም እያመረተ ይገኛል። ምን ይመስላል? አብረና ያለን ተከተሉኝ። ይህ ደስታ ከረሜላ በመሰረቱ ሲቋቋም የስኳሩን ለማስተዋወቅ ያኔ የተቋቋመ ነው። ከስኳሩ ጋር በነፃ ይሰጥ ነበር ማለት ነው። ከረሜላ የብዙ ወጣቶች ትዝታ፣ በወቅቱ የነበሩ ወጣቶች ትዝታ፣ የሕፃናት ትዝታ የነበረ ከረሜላ ነው። ደስታ ከረሜላ ለረጅም ጊዜ ተዘግቶ ቆይቶ አሁን በቅርቡ በተደረገው ጥናትና በተሰጠው አመራር ወደ ነበረበት ተመልሶ የመግባት ስራ ሰርተናል። እንደምታዩት ወደ ተግባር ገብቷል። እንደ ሀገር ያለው የከረሜላ ፍላጎት በጣም ሰፊ ነው። አሁን ያለው የገበያ አቅርቦቱን ስናይ ከ46 እስከ 50 ፐርሰንት የገበያ ፍላጎቱን የሚያረካ ሆኖ ደስታ ከረሜላ ይህንን ያለውን የገበያ ፍላጎት የሚንጎላ ተደርጎ ሊወሰድ ይችላል። ፋብሪካው አሁን ባለው ካፓሲቲ በአመት እስከ 2400 ቶን የማምረት ካፓሲቲ ያለው ፋብሪካ ነው። ሁለት መሰረታዊ የሆኑ ግብአቶች ነው ከረሜላ የሚመረት የመጀመሪያው ስኳር ነው። ስኳር ደግሞ ወንጂ ሸዋ ስኳር ፋብሪካ ራሱ የሚያመርት ነው። እሴት ጨምረንበት ለገበያ የምናቀርበው አንድ ፕሮዳክት ነው ማለት ነው። ሁለተኛው ግሉኮስ ነው። በግሉኮስ እና ስኳርን አደባልቀን ከተዋህደ እና ከቀለጠ ስኳሩ ከቀለጠ በኋላ በደንብ አንድ ላይ ይፈላል። ከፈላ በኋላ የተለያዩ ቃናዎች እንዲኖሩት የሚጨመርበት ግብዓት አለ። ከዛ አንጻር የወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላ ዘጠኝ አይነት ጣዕሞችን ያመጣል ማለት ነው። ስለዚህ ከረሜላን ወደ ገበያ ስንመልስ እንደ ወንጂ ሸዋ ስኳር ፋብሪካ ለኢትዮጵያም ለኢትዮጵያ በጣም ትዝታ ላላቸውን ሰዎች መጣንላችሁ እንላለን።

ወደ ውጭ ምንዛሬና እና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ88 ሳንቲም እየገዛ በ134 ብር ከ52 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያሽ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ ነኝ። መልካም ምሽት ይሁንላችሁ።